ሰላም ሰላም፣ እንደምናላችው ውድ አድማጅ ተመልካቾቻችን። በዛሬው ዝግጅታችን ከመንገድ ደህንነት ፈንድ አገልግሎት እንዲሁም ከኢትዮጵያ የትራንስፖርትና ሎጂስቲክ ሚኒስቴር የወጡ መግለጫዎችን መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብረራችሁም ቆየው አዶን ያስነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያርጉ፣ እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደሉብቱ ነው። በመጀመሪያ የምናየው መረጃ የትራንስፖርትና ሎጂስቲክ ሚኒስቴር ያወጣው መግለጫ ነው። ይህም የመኪኖች ታርጋ ቁጥር ቅየራ እውን ሊሆን ይመስላል። ከዚህ በፊት በተለያየ ጊዜ የመኪኖች ታርጋ ቁጥር ሊቀየሩ እንደሚችሉ ገልጸንላችሁ ነበር። በዛሬው ዝግጅታችን ደግሞ የትኞቹ ታርጋዎች ናቸው የሚቀየሩት እንዲሁም በምን አግባብ ነው የሚቀየሩት የሚለውን በስፋት መንግስት የሰጠው መረጃ አለ። እሱን በስፋት እናያለን። ትራንስፖርትና ሎጂስቲክ ሚኒስቴር በመጀመሪያ የገለጸው ነገር በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያ ታርጋ እንደሚኖራቸው እንዲሁም የኢትዮጵያ ካርታ ያለበት ታርጋ ቁጥር እንዲኖራቸው ሊደረግ እንደሆነ ገልጸዋል። በሀገሪቱ ያሉት ተሽከርካሪዎች የመለያ ቁጥር ማለትም ሰሌዳ ሊቀየር እንደሆነ ከተነገረ ትንሽ ቆየት ብለዋል። በኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴርም እዚሁ ጋር በተያያዘ መመሪያ ይዟል። ይህም መመሪያ ምን እንደሚል አንድ በአንድ እንመልከት። በአዲሱ መመሪያ በአሁኑ ሰዓት ላይ በስራ ላይ ያሉትን ተሽከርካሪዎች የሰሌዳቸው ላይ የሚጠቀሙትን የተለያዩ የክልሎችና የከተሞች አስተዳደር መለያዎችን አላካተተም። ቀጣዩ ደግሞ በመላ ኢትዮጵያ አገልግሎት ላይ የሚውሉትን የሰሌዳ ቁጥሮችን ተመሳሳይ መለያ እንዲኖራቸው ያደርጋል። አዲሱ ታርጋ ቁጥርም ከበፊቱ ከሚለዩበት ነገሮች መካከል ሁሉም የተሽከርካሪ መለያ ቁጥር ሰሌዳቸው በእንግሊዝኛና በግዕዝ ፊደላት የሚጻፍ ሲሆን ከዚህ በተጨማሪም ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላትን ይዞ እንደሚቀርብ ተገልጿል። የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳቸው ሲመረል ለቁጥጥር እና ለምዝገባ አላማ የሚያገለግል መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። ሌላኛው ደግሞ የመለያ ቁጥር ሰሌዳዎቹ የተሽከርካሪውን ባለቤት የሚሰጡትን አገልግሎት፣ የኃይል አጠቃቀም የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች ይኖራቸዋል። አዲሱ ታርጋ ቁጥር በቻይና እንዲሁም በሌሎች ሀገራት ላይ የተለመደውን የሌች መኪኖችና የነዳጅ መኪኖችን የተለያየ የሰሌዳ ቁጥር እንዲኖራቸው የሚያደርግ ይመስላል። በኤሌክትሪክ ወይም በታዳሽ ኃይል የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ደግሞ ግሪን ትራንስፖርት የሚል የጽሁፍ መለያን ይይዛል። አዲሱ ታርጋ ቁጥር ከዚህ በፊት ሀገራችን ውስጥ ብዙም ያልተለመደ ለየት ያለ ነገርም ይዞ ቀርቧል። ይህም ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁኔታው በልዩ ሁኔታ ሊሰጣቸው ይችላል። ሱ የሰሌዳ አይነት አዲስ ለሚገዙ ተሽከርካሪዎች ብቻ ሳይሆን ከዚህ በፊትም አገልግሎት ሲሰጡ የነበሩት ተሽከርካሪዎች ላይም ተግባራዊ እንደሚሆን ገልጸዋል መሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞ ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ መለያ ቁጥር መውሰድ እንደሚኖርባቸው ተገልጿል። ታዲያ እንዴት ነው መቀየር ያለብን ካላችሁ የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱበት ጊዜ የትራንስፖርትና ሎጂስቲክስ ሚኒስቴር ባዘጋጀው የጊዜ ሰሌዳ መሰረት ነው። መረጃውን ያገኘነው ከቢቢሲ አማርኛ አገልግሎት ነው። ሌላኛው መረጃ ደግሞ የመንገድ አገልግሎት መድን ፈንድ አገልግሎት ለአሽከርካሪዎች የሰጡት መግለጫ ነው። ይህም አሽከርካሪዎች ለሚያጠፉት ጥፋት የሚቀጡት ገንዘብ በስቷል ብለው ከማማረር ይልቅ ለትራፊክ አደጋ ከሚያጋልጡ ጥፋቶች አለመስራት ቢያተኩሩ የተሻለ ነው ብለዋል። በኢትዮጵያ ለሚደርሱ የትራፊክ አደጋዎች ከፍተኛ ድርሻ የሚይዙት አሽከርካሪዎች የሚቀጡት ገንዘብ በስቷል እያሉ ከማማረር ቅድሚያ ለሰው ህይወት በመስጠት እንዲያሽከረክሩ ያሳሰበው የመንገድ ደህንነት ፈንድ አገልግሎት ነው። የአገልግሎቱ ዋና ስራ አስፈጻሚ አቶ ጀማል አባሱ ከኢትዮ ኤፍኤም ጋር በነበራቸው ቆይታ ሹፌሮች ከሚያነሷቸው አጀንዳዎች መካከል የቅጣት ገንዘብ በስተዋል የሚል ተደጋግሞ ይሰማል ያሉ ሲሆን፣ ይህ ከህይወት አይብስም። በርካታ ሹፌሮች በትራፊክ አደጋ እየሞቱ ቤተሰቦቻቸውም እየተበተኑ ስለሆነ ለአንድ ሺህ ብር ከማማረር ይልቅ ቅድሚያ ህጉን ማክበር የተሻለ ነው በማለት ተናግረዋል። ቅጣት ጥፋተኛ ያልሆኑ ጋር አይመጣም ያሉት ዋና ስራ አስፈጻሚው ለአስር ዓመታት ያህል አሽከርክረው ምንም ዓይነት ቅጣት ያልተቀጡ ሽልማት የተበረከታላቸው ሹፌርን በምሳሌነት ጠቅሰዋል። የቅጣቱም ዓላማ ሳናጠፋ እንድንጠነቀቅ ነው ሲሉም አክለዋል። አንዳንድ ጊዜም በቀጪና በተቀጪ መሀል ላይ ስለሚደረጉ ድርድሮች ጨምሮ ሌሎች ቅሬታዎችን እየሰማን ነው ያሉት አቶ ጀማል ህጉ ስነምግባር የጎደላቸው ትራፊኮችንም ወይም የመንገድ ደህንነት አባላትን ይቀጣልም ብለዋል። እርምጃም እየወሰዱ እንደሆነ ገልጸዋል። ይህን መረጃ ያገኘነው ከኢትዮ ኤፍ ኤም ነው። ዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ሌሎች ከመኪና ጋር የተገናኙ በየእለቱ ያሉትን መረጃዎች መከታተል ፈልግ ከሆነ ሰብስክራይብ ያድርጉ፣ እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰ ነው።